የሆነ የተሳሰረ ሰው እንዲሰራ ነው። እኛን ከጨዋታ ውጭ ማድረግ ነው የተፈለገው። እኔ በበኩሌ ትቼላችሁ ወጣሁ። እኔ በበኩሌ ትቼላችሁ ነው የወጣሁት። አቆምኩት። አንደኛ በዜሮ ላይ ያስቀራችሁ የእናንተ፣ ሀምሳ ብር ሀምሳ ብር ቢቀርብኝ ሀምሳ ብር የጠየቀች ይልጃለች፣ የመጨረሻ ጊዜ ሀምሳ ዶላር እኔ ጋ ቢኖራት ሀምሳ ዶላር የጠየቁ ናቸው፣ እነ ለእንትና ላኪልኝ፣ የእንትና አለብኝ፣ በዘመድ በቤተሰብ በመግባባት እኛማ ከጨዋታ ውጭ ያደረጋችሁን እኮ ትተንላችሁ ወጣ ትተንላችሁ የተው ነው። በምክንያት ነው። በቃ ፈንጩበት። አንድ ሰው ሶስት መቶ ጨዋታ ሲያጫውት ከአንድ ጨዋታ ሀያ አምስት ዶላር ነው የሚገኘው። እግዚአብሔር ያሳያችሁ። ከአርባ ጨዋታ አንድ ሺህ ዶላር ይገኛል። ከአርባ ጨዋታ ማለት ነው አርባ ካጫወታችሁ፣ አንድ ሺህ ዶላር አለው። ሶስት መቶ ጨዋታ ነው የሚያጫውቱት። ሶስት መቶ ጨዋታ፣ አንድ ቤት፣ አንድ ሰው ተጫወተ ማለት የሚበላው የተወሰነ ሰው ነው። ሶስት ሰው ወይ አራት ሰው ነው የሚበላው። ምን ያህል እዳ እንደሆነ አስቡት ምን ያህል እዳ እንደሆነ እንዴት ነው? እኔ ስከፍት መጥተው የሚጫወቱት ሆን ብለው ፐርፐዝሊ ነው የሚያደርጉት። ተደራጅተው ተነጋግረው ግሩፕ ሰርተው እኔ ቤት የሚጫወቱት። እንደውም በኢትዮጵያ የሚጫወቱ ልጆች ይበዙ ነበር። በዶላር የሚጫወቱት የተወሰኑ ልጆች ናቸው። አለቀ። የኔ ወደ 30 ሺህ ዶላር ነው፣ ይዛችሁ ሄዳችሁት። ልባችሁ ያውቀዋል። እያንዳንዳችሁ በደንብ ነው የምታውቁት። ከም ቤቢ ጀምሮ ቤቢ፣ አንቺ የጉቺ ብር የለብኝም። አቲም ዣሜ አቲም ስንት ሺህ ዶላር እንዳለብሽ ታውቂያለሽ ጉቺ ደውላ ብሬን ብላ ጠይቃኛለች ብለሽ አቴ ጠይቂሽ አላቅም ጠይቂ። ሌሎቻችሁም እንደዛው። ሰኒ አሁን ማን ነው የምትላት ልጅ? ሰኒ የምትባለው ልጅ ላብድ ነው ስትረስ የያዘኝ ስትል የኔን እርሹ ያልኳት። ስንት ሺህ እንዳለባት ሰኒም ታውቃለች። በቃ የኔን ብር በቃ ምንም እንዳታስቢ እርሹ ያልኳት። ሰኒ በቃ እንደሌለብሽ ቁጠሪው። አንቺ ደህና ሰው በህይወት መቼ እንደሚገኝ ሰባት ሺህ ምናምን ዶላር ያለብሽ አለሽ። በቃ አንቺ ደህና ነው ያልኩሽ። አስተካክላለሁ ቀንሳለሁ፣ ልጫወት፣ ቀንሳለሁ፣ ልጫወት እያሉ ይጫወታሉ። በዛባችሁ በቃችሁ እንኳን ሲባሉ በቃ ናይ አላችሁ። የተጻጻፍ ነው ኤቭሪቲንግ። ቮይሳችሁ ሳይቀራለን እያንዳንዳችሁ። ለምን ሆነመተው ምን ሆነመተው? እውነት እኮ ነው። ተደራጅቶ እኮ ነው እነሱ እየዘረፉ ሌላው እንዳያጫውት ነው። ለሊቱ ሙሉ ሦስት መቶ ጨዋታ ማጫወት ማለት ምን ማለት ነው? ሆን ብለው እንዳናጫውት ነው ያደረጉት፣ እንዳናጫውት ሁን ብለው እነሱ ሲበሉ አንድ ቀን አያሳድሯችሁም ጋይስ አንድ ቀን እያንዳንዳችሁ ስንት የኔ ብር እንዳለባችሁ ልቦናችሁ ያውቃል እያንዳንዳችሁ ስማችሁን ብጠራው ታውቁታላችሁ እኔ ግን አንድ ቀን ጠይቂያችሁ አላቅም አንድ ቀን እስቲ ጉቺ ብር ብላ ደውላ ጠይቃናለች የምትይ ናይ ከሰኒ ጀምሮ ከቢቢ ጀምሮ ኦልሞስት ቱ ይርስ ከሰላሳ ሺህ ዶላር በላይ ውጭ ያለኝ አንዳችሁንም ጠይቂያችሁ አላቅም ቁጥ አላችሁ እራሳችሁን ታውቃላችሁ። ምንም ጥያቄና መልስ አያስፈልገው? ምንም ጥያቄና መልስ። ሌላ ቤት ግን በፌክ አካውንት ሄዳችሁ ትጫወታላችሁ። በፌክ አካውንት ሄደሽ የምትጫወችበት ቤት ግን ቂጥሽን ገልበው ተቀብለውሽ ነው የምትይጩ። ጋይስ በዚህ ነገር የመኪና አደጋ የደረሰበት አለ። በዚህ ነገር ስትሮክ ያደረገች ልጅ ነበረች፣ ታማ ስትሮክ ያደረገች እራሷን ስታ ማለት ነው። ግን እነዚህ ሰዎች ቀኑ ሙሉ እየሰሩ በዶላር እየሰሩ ለሊቢያ ስንት ረድተዋል? እኔን ያኔ ጠመዳችሁ ለሊቢያ ስን ሁላችሁም ሞታችሁ ማን ያስገድደናል ስትሉ ነበር። አናስገድዳችሁ ግን እየሸቀናችሁ ነው፣ እየሸቀናችሁ ነው። አሁን ልብ ያለ ልብ ይበል። በቀን ወደ 7800 ዶላር ከሚሰራበት ቤት በቀን 300 ዶላር 300 እጣ ከሚያጫውቱበት ቤት ለሊቢያ ስንት ረድተዋል? የኔ ጥያቄ ነው። ለሊቢያ ስንት ሰጥተዋል? የትኛው የተቸገረ ሰው እርዳታ ላይ አይታችኋቸው ታውቃላችሁ? ወገን በያለበት ችግር ውስጥ ሲገባ እንኳን ቤታቸውን የዘጉ አልዘጉም፣ ቁጭ ብለው ቁማራቸውን ሲያቀጠጡ ነበር ታስታውሳላችሁ? አንድ ጊዜ ሳኡዲ የተያዘው ልጅ ሳኡዲ ዘውት ሲደበደብ ላይ ላይ ጆከር ገብቶ ያበደ ጊዜ እኔ ሶስት ቀን የዚህ ልጅ መጨረሻ እስኪታወቅ የነዛኛዎቹን በዛም በኩል ተያዙ ሲባል መጨረሻቸው እስኪታወቅ የነበራችሁ ልጆች ፍረዱ። ከሶስት ቀን በላይ ከፍቼ ቤት ይመጣና ቁጭ ብለው ሲቀጠቅጡ ነበር። እነሱ የወገን ሀዘን እንኳን ሀዘን የማይመስላቸው ናቸው። ሀዘን የማይመስላቸው ሰው እንዳይመስሏችሁ፣ ገንዘብና ገንዘብ ነው የሚፈልጉት። እያንዳንድ ተጫዋች ነሱ እዚህ ቤት ብመጡ የኔ ብር ያለባችሁ ናችሁ፣ እያንዳንዳችሁ ከእስከ አለደርተሩ ስለኔ በስተት ልታወሯትችሁ በስተት የኔን ኬዝ በስተት ብሬን ያለባችሁ ሳንቲሜን ያለባችሁ ሁላችሁ እራሳችሁን ታውቃላችሁ። አልፎ ተርፎ እኮ እጣጫዎቼ የነሱን እዳ ከፍል ነበረ። እጣጫዎቼ ማለት ነው። እጣጫዎቼ የነሱን እዳ ስከፍል ነበር። ዛሬ ግን ጉቺ የቱ ጋር ነሽ? ደህና ነሽ ወይ እንኳን የሚለኝ የለም። የሚደውልልኝ የለም። የቅርብ ጊዜ ነው የምነግራችሁ ሁለት ቀን ሶስት ቀን ለሊት ከእንቅልፌ ተነስቼ ለነሱ ጣጫዎች ያውቃለሁ። ዛሬ የቱ ጋር ወደቅሽ እንኳን ያለኝ የለም። ብደውል ስልኬ አይነሳ፣ ብደውል ስልኬ አይነሳ። እነሱ ማለት እነዚህ ናቸው። ይሄ ነው ለሊቢያ ስንት ሰጥታችኋል እናንተ ቁማር ቤቶች ማለት ነው። አሁን ወደ አስራ ምናምን ደርሳችኋል አይደል? አስራ ምናምን ናችሁ። አዎ እኛን ፐርፐዝ ሊ ው ከጨዋታ ውጭ አድርጋችሁ የሆነ ግሩፕ በግሩፕ ነው የተያዘው። ጋይስ ማሜ ልክ ነች በግሩፕ በሞኖፖል ኮንትሮል አድርገውታል ገባችሁ በሞኖፖል ተይዟል ጨዋታው ማለት ነው የሚጫወቱትም የሚያጫወቱትም የሆኑ የሆኑ ሰዎች ናቸው እዛው እዛው በዛው ነው ገባችሁ እንዲህ እየሰራችሁ ግን ለሊቢያ ወገኖቻችሁ ለየትኛው ቤት ሰጥታችኋል ለየትኛው ቤት እናንተ ረድታችኋል አምስት ሳንቲም እስትየቱ ጋር እንዳታስቁኝ መቶ ዶላር ብላችሁ እንዳታስቁኝ ሀያ ሺህ ሰላሳ ሺህ ብላችሁ እኔ እጣ ማጫወት ካቆምኩኝ ሁለት ወር አለፈኝ ከዛም በላይ ከሁለት ወር በላይ ሆኖኛል እጣም አጫውት አቆምኩኝ ግን በየተጠራሁበት ቤት አለውኝ እንዴት አድርጌ ላጫውት ልጆቹን ሶስት መቶ እጣ እያጫወቱ ሌሊቱን እዳ ውስጥ ይከቷቸው ያድራሉ እኔ ጋ የሚጫወቱት ልጆች ሳይቀሩ እነሱ ጋ እየሄዱ ሌሊቱን እየተጫወቱ እዳ ውስጥ ይከቷቸው ያድራሉ እኔ ቤቴ ከፍቼ አጫውቼ ሌላ ቦታ የተበልሁትን ከፍዬላቸው አለ ቁጭ ብዬ አጫውቼ ማለት ነው። ቁጭ ብዬ አጫውቼ እዳ ከፍዬላቸው አውቃለሁ። ይሄ ሁላ የሰራ ጉድላክ፣ ሁላችንንም ከፈለጋችሁ ወደዚህ ጨዋታ ያመጣችን ማሜ ነች። ማሜ ነች። ማሜን ባዶ አስቀርታችሁ እናንተ ማጫወት ኖኖ፣ ኖ! ይሄ ማይሆን ነገር ነው። እኔን ኦልሬዲ ከጨዋታ ውጭ አደርጋችሁ እኔ አቁም ሁላችሁ በይፋ እግዚአብሔር ይመስገን እኔ ስንት ወዳጅ አለኝ እዚህ ጋ ወጥቼ ስቄ ተጫዎች ስዘጋ እንኳን በትንሹ 50 ዶላር አገኛለሁ በጊፍት ብቻ ገባችሁ አጫወትኩም አላጫወትኩም ባጫወት ግን ወገን ረድቻለሁ እኔ እናንተ ቆሻሾች ለማኞች ልቃሜዎች ማለት ነው ብር አትጠግቡ አጋሰሶች ለማን ረድታችኋል ከሊቢያ በላይ የተዋረዳችሁበት የለም እኔኮ በምክንያት ነው ወጥቼ እርዱ ሊቢያ ነው ያልኩት ቢገባችሁ ሾርኔው ለእናንተ ነበረ እርዱ ሊቢያ ያልኳችሁ ለሊቢያ ምንን ምን ምን ረድታችኋል? እያንዳንድሽ እጣ ቤት ያለሽ እጣ የምታጫውቺ ስትሸቂ ነው። 300 እጣ ማለት አባዙት፣ ቲንክ ፍቅርዬ አባዙት፣ ጋይ 300 እጣ ማለት 40 ወጣ 1ሺህ ዶላር ነው። 300 እጣ ሲያጫውቱ ስንት ነው የሚያገኙት? ስንት ነው የምታገኙት? ከ300 ዶላር ከ300 እጣ አያችሁ። እኛን ከጨዋታ ውጭ ልንደረግ የተፈለገው፣ እኛን ከጨዋታ ውጭ እኛን ያልፈለጋችሁት የራሳችን የሆነ ተጫዋቾች እንኳን ይዘን ስንመጣ የእኛ ተጫዋቾች ሳይቀሩ ሌሊቱን ስትቀጠቅጧቸው አድራችሁ ሲጀመር እራሳቸው በራሳቸው ነው ጋይስ የሚበሏችሁ ልንገራችሁ ምን ያደርጋሉ መሰላችሁ አጫዋቿ ዕጣ ቤት ያላት አምስት ስድስት ፌክ አካውንት አላት በፌክ አካውንቷ ቁጥር ትይዛለች ከልምድ ከመሽከርከር ብዛት ከሆነ ከሆነ ካልኩሌሽን እነሱ ያውቁታል የትኛው ቁጥር እንደሚወጣ ጉሩቡ እዛው ነው የሚበላችሁ ሰው እንዲህ ባኖቁ ብሎ ሲወጣ አብረን እንጫወታለን። እኔ ትቼላችሁ እንደወጣን ያደረጋችሁት ብሬ የምደጅ ቀረ። ሁለተኛም ዙር ብመጣ ከስሬ ነው የወጣሁት። ሁለተኛም ዙር ብመጣ ሺህ ዶላር እያንዳንድሽ እኔ ብር አለብሽ። አንድ ቀን ግን ጉቺ ደውላ ብር ጠይቃናለች። በብር አባቴ ከገንዘብ ሰው ይበልጣል። መቼ እኔ ብር አለብሽ ነው ምን ነው መተው? እውነት እኮ ነው። ተደራጅተው እኮ ነው እነሱ እየዘረፉ ሌላው እንዳያጫውት ነው። ለሊቱ ሙሉ 300 ጨዋታ ማጫወት ማለት ምን ማለት ነው? ሆን ብለው እንዳናጫውት ነው ያደረጉት። እንዳናጫውት ሆን ብለው እነሱ ሲበሉ። አንድ ቀን አያሳድሯችሁም። ጋይስ፣ አንድ ቀን እያንዳንዳችሁ ስንቴ እኔ ብር እንዳለባችሁ ልቦናችሁ ያውቃል። እያንዳንዳችሁ ስማችሁን ብጠራው ታውቁታላችሁ። እኔ ግን አንድ ቀን ጠይቄያችሁ አላቅም። አንድ ቀን እስቲ ጉቺ ብር ብላ ደውላ ጠይቃናለች የምትይ ናይ፣ ከሰኒ ጀምሮ ከቤቢ ጀምሮ ኦልሞስት ቱ ይርስ ከሰላሳ ሺህ ዶላር በላይ ውጭ ያለኝ አንዳችሁንም ጠይቂያችሁ አላውቅም። ታውቁታላችሁ፣ እራሳችሁን ታውቃላችሁ። ምንም ጥያቄና መልስ አያስፈልገውም። ምንም ጥያቄና መልስ። ሌላ ቤት ግን በፌክ አካውንት ሄዳችሁ ትጫወታላችሁ። በፌክ አካውንት ሄደሽ የምትጫወትበት ቤት ግን ቂጥሽን ገልበው ተቀብለውች ነው የምትሄጁ ጋይስ። በዚህ ነገር የመኪና አደጋ የደረሰበት አለ። በዚህ ነገር ስትሮክ ያደረገች ልጅ ነበረች፣ ታማ ስትሮክ ያደረገች ራሷን ስታ ማለት ነው። ግን እነዚህ ሰዎች ቀኑ ሙሉ እየሰሩ በዶላር እየሰሩ ለሊቢያ ስንት ረድተዋል? እኔን ያኔ ጣመዳችሁ ለሊቢያ ስን ሁላችሁም ሞታችሁ ማን ያስገድደናል ስትሉ ነበር። አናስገድዳችሁ ግን እየሸቀናችሁ ነው፣ እየሸቀናችሁ ነው። አሁን ልብ ያለ ልብ ይበል። በቀን ወደ 7800 ዶላር ከሚሰራበት ቤት በቀን 300 ዶላር 300 እጣ ከሚያጫውቱበት ቤት ለሊቢያ ስንት ረድተዋል። የኔ ጥያቄ ነው። ለሊቢያ ስንት ሰድተዋል? የትኛው የተቸገረ ሰው እርዳታ ላይ አይታችኋቸው ታውቃላችሁ? ወገን በያለበት ችግር ውስጥ ሲገባ እንኳን ቤታቸውን የዘጉን አልዘጉም። ቁጭ ብለው ቁማራቸውን ሲያቀሳቅጡ ነበር ታስታውሳላችሁ? አንድ ጊዜ ሳኡዲ የተያዘው ልጅ ሳኡዲ ዘውት ሲደበደብ ላይ ላይ ጆከር ገብቶ ያበደ ጊዜ እኔ ሶስት ቀን የዚህ ልጅ መጨረሻ እስኪታወቅ የነዛኛዎቹን በዛም በኩል ተያዙ ሲባል መጨረሻቸው እስኪታወቅ የነበራችሁ ልጆች ፍረዱ። ከሶስት ቀን በላይ ከፍቼ ቤት ይመጣና ጫወቱ ቁጭ ብለው ሲቀጠቅጡ ነበር። እነሱ የወገን ሀዘን እንኳን ሀዘን ማይመስላቸው ናቸው። ሀዘን የማይመስላቸው ሰው እንዳይመስሏችሁ፣ ገንዘብና ገንዘብ ነው የሚፈልጉት። እያንዳንድ ተጫዋች ራሱ እዚህ ቤት ብመጡ የኔ ብር ያለባችሁ ናችሁ፣ እያንዳንዳችሁ ከእስከ አለደብተሩ ስለኔ በስተት ልታወሯችሁ፣ በስተት የኔን ኬስ፣ በስተት ብሬን ያለባችሁ ሳንቲሜን ያለባችሁ ሁላችሁ እራሳችሁን ታውቃላችሁ። አልፎ ተርፎ እኮ እጣጫዎቼ የነሱን እዳ ከፍል ነበረ። እጣጫዎቼ ማለት ነው። እጣጫዎቼ የነሱን እዳ ስከፍል ነበር። ዛሬ ግን ጉቺ የቱጋነሽ ደህና ነሽ ወይ እንኳን የሚለኝ የለም፣ የሚደውልልኝ የለም። የቅርብ ጊዜ ነው የምነግራችሁ ሁለት ቀን ሶስት ቀን ለሊት ከእንቅልፍ ተነስቼ ለነሱ ጣጫዎች ያውቃለሁ። ዛሬ የቱ ጋር ወደቅሽ እንኳን ያለኝ የለም። ብደውል ስልኬ አይነሳም፣ ብደውል ስልኬ አይነሳም። እነሱ ማለት እነዚህ ናቸው። ይሄ ነው ለሊቢያ ስንት ሰጣችኋል እናንተ ቁማር ቤቶች ማለት ነው። አሁን ወደ 10 ምናምን ደርሳችኋል አይደል? 10 ምናምን ናችሁ? አዎ እኛን ፐርፐዝ ሊዮ ከጨዋታ ውጭ አድርጋችሁ የሆነ ግሩፕ፣ በግሩፕ ነው የተያዘው። ጋይስ ማሜ ልክ ነች በግሩፕ በሞኖፖል ኮንትሮል አድርገውታል፣ ገባችሁ? በሞኖፖል ተይዟል ጨዋታው ማለት ነው። የሚጫወቱትም የሚያጫወቱትም የሆኑ የሆኑ ሰዎች ናቸው። እዛው በዛ እዛው በዛው ነው ገባችሁ? እንዲህ እየሰራችሁ ግን ለሊቢያ ወገኖቻችሁ ለየትኛው ቤት ሰጥታችኋል? ለየትኛው ቤት እናንተ ረድታችኋል? አምስት ሳንቲም እስትየቱ ጋር እንዳታስቁኝ፣ መቶ ዶላር ብላችሁ እንዳታስቁኝ፣ ሀያ ሺህ ሰላሳ ሺህ ብላችሁ እኔ እጣ ማጫወት ካቆምኩኝ ሁለት ወር አለፈኝ። ከዛም በላይ ከሁለት ወር በላይ ሆኖኛል። እጣም አጫውት ቆምኩኝ። ግን በየተጠራሁበት ቤት አለውኝ፣ እንዴት አድርጌ ላጫውት ልጆቹን? ሶስት መቶ ዕጣ እያጫወቱ ሌሊቱን እዳ ውስጥ ይከቷቸው ያድራሉ። እኔ ጋ የሚጫወቱት ልጆች ሳይቀሩ እነሱ ጋ እየሄዱ ሌሊቱን እየተጫወቱ እዳ ውስጥ ይከቷቸው ያድራሉ። እኔ ቤቴ ከፍቼ አጫውቼ ሌላ ቦታ የተበልሁትን ከፍዬላቸው ቁጭ ብዬ አጫውቼ ማለት ነው። ቁጭ ብዬ አጫውቼ እዳ ከፍዬላቸው አውቃለሁ። ይሄ ሁላ ይሰራ ጉድላክ። ሁላችንንም ከፈለጋችሁ ወደዚህ ጨዋታ ያመጣችን ማሜ ነች፣ ማሜ ነች። ማሜን ባዶ አስቀርታችሁ እናንተ ማጫወት ኖ፣ ኖ፣ ኖ! ይሄ ማይሆን ነገር ነው። እኔ ነው ኦልሬዲ ከጨዋታ ውጭ አደርጋችሁ። እኔ አቆምኩላችሁ በይፋ። እግዚአብሔር ይመስገን፣ እኔ ስንት ወዳጅ አለኝ እዚህ ጋ ወጥቼ ስቄት ተጫዎች ስዘጋ እንኳን በትንሹ 50 ዶላር አገኛለሁ። በፍት ብቻ ገባችሁ። አጫወትኩ ማለት አጫወትኩ፣ ባጫውት ግን ወገን ረድቻለሁ እኔ። እናንተ ቆሻሾች፣ ለማኞች፣ ልቃሚዎች ማለት ነው፣ ብር ማትጠግቡ አጋሰሶች፣ ለማን ረድታችኋል? ከሊቢያ በላይ የተዋረዳችሁበት ይለም እኔ በመክሪያ ነው ወጥቼ እርዱ ሊቢያ ያልኩት። ቢገባችሁ ሾርኔው ለእናንተ ነበረ፣ እርዱ ለሊቢያ ያልኳችሁ ለሊቢያ ምን ምን ምን ረድታችኋል? እያንዳንድ እጣ ቤት ያለሽ እጣ የምታጫውቺ ስትሸቂ ነው መጣጁ 300 እጣ ማለት አባዙት፣ ቴንክ ፍቅርዬ አባዙት ጋይ 300 እጣ ማለት አርባ አውጣ አንድ ሺህ ዶላር ነው። 300 እጣ ሲያጫውቱ ስንት ነው የሚያገኙት? ስንት ነው የምታገኙት? ከ300 ዶላር ከ300 እጣ አያችሁ፣ እኛን ከጨዋታ ውጪ ልንደረግ የተፈለገው እኛን ከጨዋታ ውጭ እ እኛን ያልፈለጋችሁት የራሳችን የሆነ ተጫዋቾች እንኳን ይዘን ስንመጣ የእኛ ተጫዋቾች ሳይቀሩ ሌሊቱን ስትቀጠቅጧቸው አድራችሁ። ሲጀመር እራሳቸው በራሳቸው ነው ጋሽ የሚበሏችሁ። ልንገራችሁ ምን ያደርጋሉ መሰላችሁ? አጫዋቿ እጣ ቤት ያላት አምስት ስድስት ፌክ አካውንት አላት። በፌክ አካውንቷ ቁጥር ትይዛለች። ከልምድ ከመሽከርከር ብዛት ከሆነ ከሆነ ካልኩሌሽን እነሱ ያውቁታል የትኛው ቁጥር እንደሚወጣ። ጉሩቡ እዛው ነው የሚበላችሁ። ሰው እንዲህ ባኖቁ ብሎ ሲወጣ አብረን እንጫወታለን። እኔንማ ትቼላችሁ እንደወጣን ያደረጋችሁ ብሬ የምደጅ ቀረ። ሁለተኛም ዙር ብመጣ ከስሬ ነው የወጣሁት። ሁለተኛ ዙር ብመጣ ሰላሳ ሺህ ዶላር እያንዳንድ ሺህ እኔ ብር አለብሽ፣ እያንዳንድ ሺህ። አንድ ቀን ግን ጉቺ ደውላ ብር ጠይቃናለች። አትሎም እኔ በብር ስሜ ተነስቶ አድርግ። ለምን መሰላችሁ? አባቴ ሲያሳድገኝ ከገንዘብ ሰው ይበልጣል ብሎ ያሳደገኝ፣ ከገንዘብ ሰው ይበልጣል። አዳም የእዚህ ጋር ብትመጪ እኔ ብር ያለብሽ እሺ ሰው ደግሞ ላኪ ስለሚለኝ፣ ለምንድን ነው እራሴን እስትረስፉን ማድረግ ነው። ሲጀመር ልንገርሽ ማሜ አይወዱሽም። ዛሬ ልንገርሽ እኔ እኔ ከማናችሁ ጋር እንደዚህ ከአንቺ በቀር እኔ ከኡማር ተጫዋች ጋር ልደዋወልም። አይፈልጉሽም። ሲጀመር ብዙዎቻችሁ አፈልጓትም። ሀቁንን እንነጋገር። እኔ አይደለም እሷ ምናምን ለምትሉ ብዙዎች፣ አዎ አትፈልጓትም። ማሜዳኛው እኔ ስለሆንኩባቸው አታምሩም። ተጫዋቾቹን ብትሆኑ ብዙዎቹ ማሜን አትፈልጓትም። ለምን ሀቅ ስለምትናገር ፊት ለፊት ስለምትናገር። እኔ ከእናንተ ጋር መደዋወለው ገንዘብ ካለኝ ገንዘብ ካለባችሁ እኔ ቤት አሁን አትመጡ ባለ የኔ ቤት የራስ የተጫዋቾች ና አባታቸው በወዳቸው ባልወዳቸው ቢወድን ባይወዱኝ ቢወሰዳቸውኛውም ነገር ነው የምናገር። ሀናን ወሰዳችሁ ከጥቅም ውጭ ያደረጋችኋት ሰባበራችኋት። ማሽን የልሽጥ እስክትል ድረስ እንዳትሸጪ ነው ያልኳት። የኔ ብር አለባትና፣ ስንት ሺህ ዶላር እንዳለባት ትናገር። ቤቤ ያለብሽ የኔ ብር ተናገር። ያንችል እኔ አንድ ቀን ጠይቄ ሻቃለ ሌሎችም ሰኒ ምትባል አለች፣ አሜሪካን ሀገር ጉቺዬን እራሴን ስቼ ላብድ ነው ስትለኝ፣ ከዩ ከገንዘብ አንቺ ትበልጫለሽ ነው ያልኳት። እነዚህ ግን ነቀዝ ነቀዝ ነቀዝ ናቸሁ፣ ነቀዞች ሰው አይደላችሁም። ይሄንን ሁሉ ግድ ሰምቶ ሰው ከዚህ በኋላ እናንተ ቤት ሄዶ የሚጫወትላችሁ ከሆነ ያሳዝናል። እኛም ከጨዋታዎች አደረጋችሁ፣ ቤታችንን ከፍተን እንዳናጫወት፣ እኩል ተጠባብቆ ይከፍቱብሻል። ማ አንዳንዴ የማጨባሽ እኩል ሬስ ከፍት ጠብቀው፣ በዚህ ሀገር በአረብ ሀገር ነው የምልሽ ትከብታለች ሰፖርት እንደራረግ የሚባባሉት ድራማ አለባቸው። አንድ ብር ሳትልክ አንድ ዶላር ሳትልክ መታ ተጫውታ ዘጠኝ መቶ በላች። አንድ ቀን አንዱ አንድ ዶላር ሳትልክ እኔ ጉቺ ስታቂኝ ሀ አምስት ዶላር ተጫውቼ አላቅም ሳቅኝ አለሽ እኔ ትጫወት ነበር እንዲ አላቅም። እኔ መጫወት ምን እንደሆነ ራሱ ሄዶ መጫወት ከዚህ ነው ሰፖርት እንደራረግ ብለው በቃ አመጡ በዚሁ በቃ ከትቱ። ጭንቅላቱ የሚያምሽስ ቀኑ ሙሉ ጭንቅላትሽ የሚዞርብሽ ወደዳር አለን ብለው እኔ ተዳራቸውን አያም ደግሞ ኮ ሰገጥ ገርዳሚዎች ደግሞ የሚያስቁኝ ኮ ባለቤቴ ሳይ ነው ሲጫወት እሱ አፕስቴሩ ነው። እኔ ዳውን ስቴ ባለስተኝ ሞቷል እንደ ቤት ውስጥ እበት አኔን ማግኘት ያቀታችሁ እኔን ማግኘት ቢያቀታችሁ በእጣ ቢከዝ እኔ ከሁላችሁም አሜ ቁማር ስላልተጫወት አትራፍ ነበርኩ። ወንድ በብቄ ነው። ማንም ቤት እጅ ቁማር አልጫወቱም። አንዴ ማን ነው የሚያስቀኝ? ባለ ትዳር ነን ብለው ባላችሁ ሙቷል እንዴ ቤት ውስጥ አካውንትሽ ጋር የሁሉ ገንዘብ ሲወጣና ሲገባ፣ አንዳንድ ስጫወት ባለያየኝም ይላሉ ሚጫወቱ ሰዎች፣ አጫዋቹ ነው። እያጫወቱ ደግሞ ባለያየኝም ይላሉ። ባልሽ ቤት ውስጥ ሙቶ ነው እንዴ ያለው? እንዴ ነው የሚያ ማቃችሁ? ከጨዋታ ውጭ ያደረጋት። ዛሬም ሰው ታሸማቅቃላችሁ በቁማር አታፉ። ዛሬም ሰው ልታስለቅሱ ኖ ኖ ኖ ኖ ኖ ኖ። እምታስለቅሱት ሰው የለም። ዛሬም ሰው ሊያስለቅሱ ይፈልጋሉ። ሊናይ ዛሬም ዛሬም ማለት ነው። ዛሬም ሊያስለቅሱ ሰው ይፈልጋሉ። ዛሬም አለባችሁ ምናምን እያላችሁ ምን ምን አባታችሁ ነው ያለባቸው? እካካ አንቺንማ አንገትሽን አንቄ ነው ብሬን የተቀበልኩ። ኦፍኮርስ አንቺንማ አልመረሽም። ተናገርኩ እኮ ማንነትሽም ሁሉም ያውቁታል። አንቺንማ ሁለት ሺህ ሦስት መቶ ዶላር አንድ ቄም የተቀበልኩት? እንዴ ካንቺ ማ አልምርም። እንዴት ነው አንቺ ማ አልምርሽ። ማሸማቀቅ አይደለም አሰቃቂ ነው መቀበልሽ። ወይ ጌድዬ ስትጫወቱ በሊሚት ተጫወቱ። ይሄ ሰውን ከጨዋታ ውጪ ማሜ፣ እኮ እውነቷን እኮ ነው ዛሬ ወጣይ የተናገረችው ዛሬ ወጣ እኮ ማሜ ስለዚህ ቁማር በዚህ ልክ ወጣ ብትናገር ትክክለኛ ነገር ነው ማሜ የተናገረችው በቃ ትክክለኛ ሰውን አታሸማቁ ሌቦች ሶስት መቶ ጣጫወታ ሶስት መቶ አይደለም ጋይስ አርባ እንኳን ስታጫውቱ አርባ ዕጣ እንኳን ስታጫውቱ የሚቀጠቀጠው የሚበላው ሁለት ሰው ሶስት ሰው ነው ገባችሁ። ሶስት መቶ እጣ ጫውተው አምስት ስድስት ሰው ነው የሚቀጠቀጠው። ምን ያህል ገቢ እንደሆነ እዩት። እነዚህ ሰዎች ኬታ ምጥቶ ይከፍላሉ። እኔን እንዳላጫውት አድርገው ከዚ ቶታሊ እጣም አጫወት እንዳቆሙ ያደረጉኝ እነሱ ናቸው። ሰሞኑን እንደውም ከሆነ ልጅ ጋር ተነጋግረን ማለት ነው እንደ አዲስ እንጀምራለን አለኝ። እንጀምራለን እሱ ከሻፒንግ ዜልም ስላለው እዚሁ ጋር ቁጭ ብዬ ሲያስገቡ እያየን እንጀምራለን። ጉጭ ሌለምድ ነው። አብረን በጋራ እንስራ ምናምን ብሎኝ እሺ ያልኩትን። ግን ሞራላችሁ ውድቅ ይላል ጋይስ። ሞራሌ ሁላን የሞተው በቃ ሞራሌ ሁሉ የተበላሁት የቀረው ደጅ ብር እንደነገርኳችሁ ነው። እንዳለ ቅድም ቤቢ ብትሉ ሀና ብትሉ ሰኒ ብትሉ ቢመጡ ላኪ ብር የሌላ ሰላሳ ሺህ ዶላር ውጭ ያለ ገባችሁ። ግን በቃ እንዴት ብዬ ልንገራችሁ አስጠላኝ ብላ ማጫወቱ ብላ አስጠላኝ። በሞኖፖል ነው የያዙት። ይህ ግሩፕ ፈጥረዋል ተደራጅተው ነው እነሱ። እንዴ በሰላም የምኮን የዚህ እናንተ ጋር መጥች ስቅ የተጫዎችን ራሱ እኮ አሁን ለምሳሌ ዛሬ ኪሁን ሁለት አንበሳን ያወረደችው ያለ አቅማቸው ተጫዋቹንም ከጥቅም ውጭ አድርገው ራሳቸውም ከጥቅም ውጭ ሆነው ሰውንም ጭንቀት ውስጥ ከተው መኪና አደጋ የደረሰበት ልጅ እኮ አለ ሳምስ ከዚህ ሲስተም ወጥቶ ታሞ ምናምን ምናምን እኮ ነው የሞተው። ከዚህ ሁላ ውስጥ ወቶ ቶታሊ ቁማራ ቁሞ በራሱ ጊዜ አሞት ነው የሞተው። ግን ምን ያህል ጭንቀት ውስጥ ከተውት እንደነበር ነው የምነግራችሁ። ጭንቀት ውስጥ ከተዉት ስለነበረ መኪና አደጋ የደረሰበት ሰው አለ። ስትሮክ መቷት ታማ የነበረች ነበረች። ትዳራቸውን የፈቱ ሰዎች አሉ። ለምንቱ ዘ ኤክስትሪም ዘ ላስት ሌቭል ነው እድል የሚሰጧችሁ እድል ግን እየሰጧችሁ አይደለም እድል እየሰጧችሁ አይደለም እድል አይደለም የሚሰጧችሁ እድል የሰጧችሁ እንዳይመስሏችሁ እየበሏችሁ ነው እየበሏችሁ ስለሆነ እየበላችኋቸው ስለሆነ ነው ሌላ ምን አዲስ ነገር አለ በዱቤ እኮ ካጫወትን እኔም ሶስት መቶ እጣም አጫወት እችላለሁ ግን አይመቃም ወይ ነው ሰላም ያለው ስነስርዓት ያለው ሰውም የማይጎዳበት ሰውም የማይበላላበት የተወሰነ አጫወቱ ደግሞ ለተረኛው አጫዎች እድል መሰጠት እኮ አለበት። እንደዛ እኮ ነው መሆን ያለበት። ያ ገባችሁ? እንደዛ ነው መሆን ያለበት። ሌሊሾዬ ተገስጠው ሶስ በዚህ አገር ማታ በጊዜ ማታ ስተኛ ጀምረዋል። ነግቶ ጠዋት ነግቶ ጠዋት ማለት ነው። እንትን ይላሉ አሉ ላኪልኝ ባያትሽ ላኪልኝ በሏት ላኪልኝ በሏት። የት አባሽ ታውቂኛለሽ? እኔ ማ እካካም ነው ውጪ ልቃሚ በአምስት ፎሎወር ትመጫለሽ? ሌባ ቁሻሻ። እኔማ ማስካ እስከ መጨረሻ ቀን ቴክስቱ እስከ መጨረሻ ቀን ቮይሱ አለ። እካካ የእኔን ስም እንዳትጠሪ። የት አባሽ ታውቂኛለሽ? ለማን በፌክ አካውንት መምጣት አይጠበቅም። እሺ፣ በዋናው ብሎክ አንስቼልሻለሁ። አመጪ ልቃል ሰው እንዲነቃም ጭምርን የተናገርኩት። ብልጥ ሁሉ ብልጥ ሁሉ ብልጥ ሁሉ እኔ አንድ ቀን ጠይቄያቸው አለቅ ብር አምጡ ብዬ ቤቢ ትመስክር። ኦልሞስት አመት አልፎታል። እኔ ቤቢ ጋር ብር ካለኝ ሀና ትመስክር፣ ስንት ሺህ ዶላር እንዳለኝ ሀና ጋር